ዝና በስተ መጨረሻም ተይዟል ማለት ነው። ኤፍራታም ጅግራ እየተንቀጠቀጠ ለመድብል የቀዳችለትን መጠጥ መድኃኒትም ውስጡ ጨምራበት ስለነበረ ታሪኩን ሲነግራት ልጠጣው ነው ወይ በማለት ጥያቄ ትጠይቀዋለች። እሱም ልጠጣው መሰለኝ እኮ የሰጠሽ ታዲያ ለምንድን ነው በማለት ሲመልስላት፣ እንግዲህ ድንገት ዝና ሲደውል ተዋርዳለች። ፍራታ መድብልን በዚህ አጋጣሚ ሊጠረጥር ችሏል ማለት ነው። ካልጠጣሽ ብሎ እያስገደዳት ነው የሚገኘው። ዝና ሆይም ለካሌ ሞሴሳ በመደወል አሁን ሁሉ ነገር ተፈጽሟል፣ እጃችን ገብቷል፣ ህይወቱም አልፏል፣ ልጅቷም ስራዋን በጥንቃቄ ጨርሳለች በማለት እንግዲህ ለካሌ ሞሴሳ ደውሎ ተናግሯል። ጎበዝ እኔ የምፈልገው ይሄን ነው። ለዚህ እኮ ነው የምታስደስተኝ፣ ለዚህ እኮ ነው የምወድህ። ስለዚህ አሁን ቀጣይ ያለው ነገር ለአንተ አልነግርህም፣ ማድረግ ያለብን ነገር ማድረግ ትችላለህ በማለት ይነግረዋል ። እሱም ልጅቷ በጣም ፈርታለች፣ ስለዚህ ልጅቷን ምን እናደርጋት በማለት መልሰዋል። ኤፍራታም ለዝና በመደወል አሁኑኑ እንድትመጣልኝ ይፈልጋለሁ፣ ካልሆነ ደግሞ ወይ ለፖሊስ እጠቁማለሁ ወይ ደግሞ ሆስፒታል ወስጄው እንዲድን አደርጋለሁ በማለት ስትጠይቀው፣ እሱም አንቺ ደደብ ከመጣ ሁለታችሁን እንመቀብራችሁ፣ ስለዚህ አርፍሽ ብትቀመጪ ይሻልሻል፣ ምንም ማድረግ የለብሽም፣ እንደዛች ደደብ እህትሽ ስህተት እንዳትሰሪ በማለት ነግሯታል። መግቡት እና ዳጣም ተጨንቀው ነው የሚገኙት። መድልብ በመጥፋቱ የኤፍራታን እና የመድልብን ስልክ በመደው ዳጣም፣ የኤፍራታ ስልክ አልሰራ ካለማ ከኤፍራታ ጋር አለማቸውን እየቀጩ ነው የሚሆነው፣ ስለዚህ ምንም ችግር የለውም በማለት ስትነግረው እሱም አይ፣ በዚህ ጭንቅ ሰዓትማ መድልብ የቱንም ያህል ቢወዳት እና ቢያፈቅራት በዚህ ጭንቅ ሰዓት ከእሷ ጋር መሆን አይችልም፣ ችግር ውስጥ መሆን አለበት ብሎ እየተጨነቁ ነው የሚገኙት። ዝና ሆዬም እንግዲህ ኤፍራታን መጣውልሽ አንቺ ደደብ ሁለታቸውን መቀብራቸዋለሁ ብሏል። ምክንያቱም ካሌ ሙሴ ምን ብሏል? ልጅቷ በጣም ፈርታለች ሲለው ሁለቱንም አስወግዷቸው ማለት እሷን አስወግዷት አብራ መጥፋት አለባት። እነዚህ አይነት ሰዎች መጥፋት መወገር ነው ያለባቸው። ድላችን በሰፊው ነው የምናከብረው። ምናልባትም በዚህ አመት ላይ ከምናከብራቸው የድሎቻችን አንዱ ይሄ ድል ነው ብለዋል ማለት ነው። ምክንያቱም መድብልን እንደ ሪያ ተወዳጆች ቪዲዮን ላይክ በማድረግ እና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛቸዋለሁ። መድብልም እንግዲህ ተጠራጥሯል ማለት ነው ሰውነቷ ሲንቀጠቀጥ በቃ ጠረጠረ እና ሊጠጣው የነበረውን ብድግ ውጭ እያደረገ የወንሹ ነገር ምንድን ነው በማለት ሲጠይቃት እሷ ግን ምንም ከማለት ውጭ ምንም ነገር ልትነግረው አልፈለገችም። እሱ በቃ በዚች ቤት ደሳሳ ጎጆ ነው ሁለታቸው አብራቸው የምትኖሩ ነው ማለት ነው በማለት ሲጠይቃት እሷም አዎ፣ የትንሽ የትልቅ ጦርተኛ ሆናብኝ ከዚህ ነው ተጠግታ የምትኖረው በማለት ትመልስለታለች። ፍቅር ካለ ምን ችግር አለው ከዚች ያነሶች ቤት ላይ አስር ሁነን ኑረን እናቃለን። እስር ቤት ላይ ይላል ብሎ ታሪኩን እያንዳንዱ ታሪኩን እስር ቤት ያሳለፈውን ታሪክ ይነግራታል። እና ከዛ በነበረበት ሰዓት የተሻለ እንደሆነ አሁን ደግሞ ነገሮች ሁሉ እንደከበዱት፣ እና መውለድና ማግባት እንዲሁም እንደ ሰው መኖር የሚፈልግ ነበረ። ነገር ግን እሱ እንደጠበቀው እና እንዳሰበው እንዳልሆነ ሲነግራት አሳዘናትና ሊጠጣው ሲልም ልጠጣው ነው እንዴ በማለት ትመልስለታለች። እሱም የሰጠሽ እኮ እንደጠጣው መሰለኝ። ምንድን ነው የሆንሹ ነገር፣ ምንድን ነው በማለት ሲጠይቃት እሷም አይ ምንም፣ በቃ ጠጣው በማለት እንግዲህ ሰውነቷ እየተንቀጠቀጠ ነበረ። በመሃል ዝና ሲደውልም ተዋርዳለች። የፍራታ ማን የደወለልሽ? ቆይ ማን ነው ብሎ በጥያቄ ሲያፋጠታት አረ እኔ እንጃ ማንም በማለት ትመልሰለታለች። እሱ ግን ስልኩን እንደምንም ብሎ ሲያየው ዝና ነው። ስለዚህ ከጀርባ ወግ ተሸኛል ማለት ነው አንቺን መጀርባዬ እያሴርሽብኝ ነው በማለት ነው በማለት እንግዲህ ልቡ ተሰብሯል ማለት ነው። ዝና ባጠመደው ወጥመድ ተመልሶ ተጠምዷል ማለት ነው። ስለዚህ አሁን መድኃኒቱን እንደሰጠሺ እንደጠጣሁት ሕይወቴም እንዳለፈ አድርገሽ ተነግሬዋለሽ ብሏታል። እሷም እንግዲህ በስተመጨረሻም ቢሆን ተስማምታለሽ። አንተ ብቻ ትግደላይ እንጂ ያልከኝን ነገር ሁሉ ለማድረግ ዝግጁ ነኝ ብላለች ማለት ነው። በስተመጨረሻ ማይፍራታምን አማራጭ አለሽ እሷም ለዝና በመደወል እንግዲህ ለዝና ሞቷል ያደረግከኝ ነገር አድርጋለሁ ግን ንብሱ አልወጣም በማለት ተነግረዋለች። እሱም ጎበዝ እንደህትሽ ጀግና እንደህትሽ አይደለሽም፣ አንቺ ጀግና ነሽ ኤፍራት አየስ በማለት እንግዲህ ያሞግሷታል። ከዛም እሷን ሊያምናት ባለመቻሉ ፎቶ አንስተሽ ላክልኝ በዋትሳፕ ደውይልኝ በማለት እንግዲህ በዋትሳፕ ፎቶውን ከላከችለት በኋላ አምኗል ማለት ነው። ከምንም በኋላ እንግዲህ ለካሌ ሙሴሳ መግቢያው ላይ እንደነገርኳቸው ለካሌ ሙሴሳ በመደወል በእጃቸው ስር እንደሆነ እንደሞተ ምን ማድረግ እንዳለበት ሲጠይቀው እሱም ከአመሻሽ ላይ አውታችሁ ሁለታቸውንም ቅበሯቸው፣ አያስፈልጉም። እንደዚህ አይነትን ሰው ቶሎ ማጽዳት ነው ብሏል ማለት ነው። መድብልን መልሳ ለዝና እንድደውልለት ና እራሱ መጥቶ እንዲወስደው ራሱ እንዲመጣና ሲቀጥል ደግሞ ራሱ የሚመጣ ካልሆነ ለፖሊስ አሳልፋ እንደምትናገር ከዛ ካልሆነ ደግሞ ሆስፒታል ወስዳ እንደምታድ ነው ራሱ በቃ ንብሱም እንዳልወጣ ንገሪው ብሎ ይነግራታል። እሷም ይሄን ማድረግ አልችልም እሱ አይመጣም ስትለው እሱ ካልመጣ እኔ ሲጣርግ ይገልሻለሁ፣ ስለዚህ ማድረግ አለብሽ በማለት ሲነግራት እሷም ያንንኑ አድርጋለች። እሱ ምን ብሏታል? ሆስፒታል ከወሰድሽው እኔ ከመጣሁኝ አብሬ ነው የምደፋችሁ አብሬ ነው የምቀብራችሁ። ስለዚህ አርፈሽ ብትቀመጭ ይሻልሻል። እንደትሽ ደደብ እንዳትሆኝ ከሸፈቢ ምናምን የሚባል ነገር ደግሞ መስማት አልፈልግም፣ በማለት ሲናገራት፣ እሷም አይ በቃ እንድትመጣ እፈልጋለሁ፣ በማለት ስትነግረው፣ እሺ እመጣለሁ፣ አሁን እመጣሁልሽ በማለት እየገሰገሰ ወደ ቤት መቷል ማለት ነው። መድብልም እንዴት እንዴት እንዴት አደርጊያለሽ? ምስጢሬን ሁሉ እየነገርኩሽ ሁሉ ነገሬን እየነገርኩሽ መኖር ህይወታል ደግሞ ምን ብሏታል? አንቺ ተስፋ ከሰጠሽ እንጂ ምንም አይነት ተስፋ አይለኝም። በቃ ተስፋ ሁሉ ነገር ተሟጧል በማለት ሲነግራት እሷም ዝም ብላ እየሰማሽ ነበር። ይህን ሁሉ እያልኩሽ ነበረ። አብረን አብረን ብንሆን ደስ ይለኛል። ቃል የተገባባ ነው፣ ብዙ ነገር የተባባል ነው። ቆይ ግን ለምን ይፍራታ ለምን ሲላት እባክህ ይቅርታ አድርግልኝ። እኔ እኮ አስፈራርቶኝ ነው እገልሻለሁ ስላለኝ ነው። እስከነ ነፍስሽ ነው መቀብርሽ ብሎኝ አስፈራርቶኝ ነው በማለት ስትነግረው እሱም ለምንድን ነው ቀድመሽ ያልነገርሽ፣ ይለኔ ለምን አትነግሪኝም በማለት ይነግራታል። እሷ ግን ፈርታ እየተንቀጠቀጠች ስለነበረ ምንም ልሰማ አልቻለሽም። ነገር ግን አሁንም ቢሆን መጀመሪያ ላይ እንደዚህ እንደተስማማሽው አሁንም ጸጥርጭ ተረጭ ብለሽ ዝምት ያለሽ ማህሌት እንዳትመጣ አድርጊ፣ ደዊ ለመሐሌት ስለዚህ መሐሌትም እንዳትመጣ በማለት ይነግራታል ማለት ነው። ምክንያቱም ማህሌት ከመጣች ደግሞ ሌላ ብጥብጥ ነው የሚፈጠረው፣ እሪ ትላለች፣ እዛ ሰው ይሰበሰባል። ስለዚህ ዝናን እንዳይያዝ ታከሽፈዋለች ማለት ነው። ባለፈው ምን አድርጋ ነበረ? መድብል እየደበደበው ያለ ዝናን እሷ ትልቅ ድንጋይ አንስታ ከጀርባ ልትመታው ነበረ ግን መጎስ ደርሶ መጎስ አስጥሏታል ማለት ነው። ስለዚህ ያን ከማድረግ ወደ ዋላ ማህሌት ማህሌት አሁን ላይ የምታስበው እሷ ከዝና ልብ ውስጥ ገብቻለሁ ብላ ነው የምታስበው። እንግዲህ ዝና ከመግባቱ በፊት ደውሎላት ነበረ። ደውሎ የት ነው ያለሽው በቅርብ ነሽ ወይ ብሎ ሲጠይቃት እሷም ፈልገ ይሄ ነው ወይ በማለት ስጠይቀው እሱም አንቺ ደደብ፣ ወደ ስድብሽ አምሮሻል ይመሰለኛል ስለዚህ አንቺን እኔ ዝና ነው እኮ አንቺን መፈልግሽ በማለት እንግዲህ ነግሯታል። ነገር ግን በጣም ስለፈራ ነበረ፣ ምናልባት ቢነቃስ ምናልባት ደግሞ ባይሞትስ በማለት ተጠራጥሮ ነበረ። ነገር ግን ምን ብሏታል በስተመጨረሻ ለማንኛውም እንዳትርቂ በቅርብ እፈልግሻለሁ፣ ብዙ እንዳትርቄ በማለት ሲነግራት እሷ እሺ ብላለች ማለት ነው። እሱም ገስግሶ እንግዲህ ወደ ቤት ከሄደ በኋላ በደስታ እየፈነደቀ እኔ እኮ የምታመልጥ ይመስልህ ነበረ ማንም ከዝና እጅ ማምለጥ እንደማይችል ማወቅ ነበረብን፣ በማለት እንግዲህ ጉራውን እየነፋ አንገቱን እያየ ነበረ። ከዛ በፊት ግን ልምን ብሎ ነበር? ለመጎስ ደውሎ፣ ብቻ ላወራ እፈልጋለሁ። ስለዚህ ዝናን ልይዘው ነው አሁን አሁን ጊዜ የለኝም፣ ፈጥነ መኪና ይዘህ እንድትመጣልኝ እንደገና ደግሞ ማደንዘዣም ይዘህልኝ እንድትመጣ ፈልጋለሁ በማለት ለመጎስ ደውሎለት ነበረ። መጎስም በሮ ቆይ ግን ዝናን እንዴት መያዝ እንችላለን? እውነት እየምርን ይዘዋለን? ዛሬ እጃችን ይገባል? በማለት ሲጠይቀው አዎ ይዘ የለኝም ፍጠን ብሎታል ማለት ነው። እንግዲህ ለዳጣም ዝናን ዛሬ ገቢ እናደርገዋለን። ስለዚህ ደስ ሲበልሽ አሁን አብረሽኝ ነን እንጂ በማለት ሲጠይቃት እሷም አረ እንዲህ ወፍ ጨራሽ ዝና፣ እኔ ከዝናን እኮ በጣም ነው የምፈራው። ስለዚህ ከዝና አልሄድም። ምግቤን ከሆነም ደግሞ ምግቤን ልብላ፣ ቆይ ከሞትኩም ከዳንኩም ብላለች። እሱም ጊዜ የለንም ነን እንጂ ሲላት አልሄድም ብላለች ማለት ነው። መጎስን በሮ ሂዷል። በደረሰም ሰዓት እንግዲህ መጎስ ማመን አልቻለም ነበረ፣ የምር እዚህ የተዘረረው ዝና ነው የምርስ ነው በማለት እንግዲህ ማመን አቅቶት ነበረ። ኤፍራታም እባክህ ልውጣ ከዚህ እያለች እየለመነችው ነበር። መድልብን እባክህ እኔ ከዚህ ልውጣ፣ ከዚህ እኔን አውጣ እያለች ነበረ። እንግዲህ መጀመሪያ ላይ ተስማምታለች፣ መድልብን ለመግደል ምናምን ተስማምታለች። ነገር ግን መድልብ ዝናን ለማጥፋት እንደዚህ በማድረጉ ግን በጣም ደንግጣለች፣ ተርበትብታለች። እንደገና ደግሞ በቃ መውጣት ፈልጋለች። መገላገል ፈልጋ ነበረ። እሱም ከዚህ በኋላ አያስፈልግም አርፈሽ ቁጭ በይ፣ አንቺ ይህን ነገር ካደረግሽልኝ ከዚህ በኋላ ምንም የሚደርስብሽ ነገር የለም፣ በማለት እንግዲህ አስቁሟታል ማለት ዝናውዬ፣ አሁን በእጃቸው ገቢ ተደርጓል። መድብልም ከእኔ እንደማታመልጥ ነግሬህ ነበረ። ማንም ነግር ለመጎሰም እንግዲህ ምን ብሎታል? እኔ እኮ ዝናን አንድ ቀን ይዘዋለሁ ብዬ ነግሬህ ነበረ ብሏል። ጀግናው ተሳክተውለታል እንግዲህ መድብል፣ እንኳን ደስ ያለህ። ምክንያቱም ተሳክተውለታል። በጣም ደስ የሚል ነገር ነው። ዛሬ የእውነት መልካም ዜና ነው። ብሩክን በቅርብ እናየዋለን ብዬ ተስፋ አደርጋለሁ። ተወዳጆች ቀጣይ ምን ሊሆን ይል ይችላል ብላችሁ ታስባላችሁ? እውነት የካሌብ ሰዎች መጥተው ያስቆሟቸዋል፣ ይይዟቸዋል ብላችሁ ታስባላችሁ ወይስ ደግሞ መድብልና መጎስ ዝናን ከዛ ይዘውት ይወጣሉ? በቀጣይ ክፍል የምናየውን የሚሆነው ተወዳጆች ፕሌስ ቪዲዮን ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሩ ትጠይቃቸዋል ነው። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ ነው ማመሰግነው። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ መልካም ቆይታ። ቤተሰብ ባይ